እውነት ለመናገር ማለት ነው ቲክታከሮች ግን አብዳችኋል። አንዳንድ ቲክታከሮች እግዚአብሔርን ነው የምላችሁ የብሩኪ አፍቃሪንን እያሏችሁ የምትመጡ አንዳንድ ሴቶች በጣም ታሳፍራላችሁ። ሌላው ደግሞ ሀይሚና ብሩኬን እየከፋፈላችሁ የምትዘቀዝቁት አሟችኋል። ጤነኛ ናችሁ ግን አብዳችኋል። እግዚአብሔርን በጣም ነው የሚያሳፍረው በጣም ከሚገባው በ እንዴ፣ ምን እየሆናችሁ ነው? ቆይ እግዚአብሔር። እኔ ግን ጤነኝነታችሁ በጣም በጣም በጣም ያጠራጥረኛል። ሀይሚና ብሩኬ እኳ አንድ ናቸው። ብሩኬ ተዘቅዝቆ ሀይሚ አትቀርም፣ ሀይሚ ተዘቅዝቃ ብሩኬ አይቀርም እያላችሁ ተከፋፍሏችሁ ለሁለት እዛ ቲክቶክ ለቲክቶክ እነሱን የምዘቀዝጉ ግን እኔ ጤነኝነታችሁ የእውነት ያሳስበኛል። የእውነት በጣም ነው የተቀጠልኩት። እስክሩል እስክሩል እያረኩ እያረኩ እያየሁ ነበር ና ሚሰሩት ሚደር ሚያደርጓቸው ዛሬ እና ትላንት ደግሞ በጣም ብሶባቸዋል። እንዴ ምን አይነት አይምሮ ምን አይነት አስተሳሰብ ነው ያላችሁ? ግን ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ተረፍረፍ ይበልልኝ። እውነት በጣም ነው የተናደድኩትም በጣም ነው ያዘንኩትም። አንዳንድ ወዳጅ መስላችሁ እባብም የሆናችሁ ሰዎች የእነሱ አድናቂ ነን የምትሉ ነገር ግን ውስጣችሁ እባብ የሆኑ ሰዎች በጣም አስመሳይ የሆናችሁ ሰዎች ይህ መልእክቴ ለእናንተ ነው። በመጀመሪያ እናንተ ከምታደንቋቸው፣ እናንተ ከምደግፏቸው፣ እናንተ ከምትወዷቸው ቢቀርባቸው ይሻላል፣ ደጋፊ ባይኖራቸው ይሻላል እናንተ ከምታደርጉት ነገር አንጻር ከምትሰሩት ስራ፣ ምክንያቱም እናንተ ሁለቱን አንድ የማድረግ ሳይሆን የመለያየት ስራ ነው የያዛችሁት። የመለያየት ድርጊት ነው እያደረጋችሁ ያላችሁት፣ በጣም ከሚገባው በላይ ማለት ነው። እነሱን እያለያያችሁ አይለያዩም፣ እንጂ እነሱን የመለያየት ስራ እየሰራችሁ እንደሆነ ልታውቁ ይገባል። እንዴ! እስክሮል ሳድርግ ሀይሚ ተዘቅዝቃለች። እስክሮል ሳድርግ ብሩኬ ተዘቅዝቋል። እስክሮል ሳድርግ ሌላ እግዚአብሔርም በጣም ነው ያስጠላው። በጣም አሁንስ እኔ እንጃ። ልክ የብሩኬና የሀይሚ ደጋፊዎች እኛ እኛ ራሱ ገና ዩቲዩብ ሳንጀምር ማለት ነው እንደዚህ በድምፅ ፍትፈታ ሳንጀብን ራሱ ያሉት ደጋፊዎቻቸው በጣም ስማርት የሆኑ በጣም ምርጥ የሆኑ ነበሩ። አሁን የምትመጡ ደጋፊዎች ግን አደግፏቸው ይቅርባቸው። እናንተ ደጋፊ ከምትባሉ በቃ ቅሩባቸው። የእውነት እንዴ! አንዷ ደግሞ በቀደም በጌሙ ምክንያት የተናደደችና የቀናቻለች መሰለኝ አንድ የሆነች ቆሮቆንዳ ማለት ነው። አንቺ ኮ ሲጀምር እናት ትሆኛለሽ፣ እግዚአብሔርን እናት የነሱ እናት ትሆኛለሽ። ምናልባት በሌላ ፎቶ ማለት አልታወቅም ብለሽ በሌላ ሰው ፎቶ አድርገሽ ከሆነ ተሳሰተሻል ምክንያቱም በኢሜይል በምናምን የከፈተሽበት ስልክ ቁጥር ምናምን ይገኛል እንደዚህ ማንነት ሽን ቀይረሽ የነሱን ፎቶ አሸነፉ ብለሽ ቅናት ይዞሽ ሲጀመር በላቸውንም አንቺ አታውቂውም። ለበላቸው ደግፈሽ ነው እንዳለል አታውቂውም፣ ግን ሀይሚና ብሩኬን ስላሸነፉ፣ እዛ ጋር ሰው ስለተንጫጫላቸው፣ ሰው ስለፈራቸው፣ ስለተደነቁ፣ ቲክቶከሩን በሙሉ ጌመሮቹን በሙሉ ስላስደመሟቸው፣ ስለበለጡሽ ሰው ሁሉ ስለፈራቸውና ስለተንቀጠቀጠላቸው ቲክቶከሮች በሙሉ ጌመሮች በሙሉ አንቺ ቀናሽና፣ ምቀኝነት ደግሞ ታውቃላችሁ መድኃኒት የሌለው በሽታ ነው። ምቀኝነት በዚች ምድር ላይ መድኃኒት የሌለው በሽታ ማለት ምቀኝነት ነው። ምቀኝነትና ቅናት ሁለቱ በጣም በጣም መጥፎ በሽታ ናቸው። ስለዚህ የሚፈውስሽ ጸበል ነው። ጸበል ግቢ። ይህም በሽታ ሊፈውስ የሚችለው ጸበልና ጸበል ብቻ ነው። ስለዚህ ጸበል ግቢ። ሄቴ ታመሻል። እግዚአብሔርን በጣም ይደብራሉ። ዘቅዝቀዋቸው ሳያቸው እኔ በስልኬ ቀፎኝ ማለት ነው። ቀፎኝ ስልኬ እንደዚህ ገልብጬ ነው ያየሁት። እንደዛ ተዘቅዝቀ አላያቸውም ብዬ ማለት ነው በጣም ይደብራል። አንዳንድ ሰዎች የምታደርጉት ድርጊት ጭራሽ ደግሞ የባሳ አታምጣላ ጭራሽ ደግሞ ዞር ዞር ስል ሀይሚን ለብቻ የሀይሚን የብሩክ ደጋፊ ነን ተብዬዎች ተለያይተው ለየ ብቻ ይዘቀዝቃሉ። የሚዘቀዝቅ የዘቅዝቃችሁን እንዳለላችሁ እኔ መረገም አልወድም። እርግማን በጣም መጥፎ ነው፣ ይደርሳል። ወደ ራሳቸው የተመለሱ እነሱን የምትወዷቸው ከሆነ እነሱን የሚያስከብር ስራ ስሮ የሚያስቅንቅ ሳይሆን እነሱን የሚያስከብር ስራ ብትሰሩ ነው የሚሻለው፣ እነሱን የሚያስንቅ ስራ ከምትሰሩ ማለት ነው። በጣም ያስጠላል፣ ፎቶ መዘቅዘቅ ማለት ከባድ ነው። በጣም በጣም ምንም አይነት ይሁን ማንም ይሁን ፎቶ መዘቅዘቅ የለበትም። ሌላ ደግሞ አንድ ብሩክ ያፍቃሪ ሜሪናት ማነት የምትባል አንድ አለች። ደግሞ አይደብርሽም? አያስጠላሽም? ካሁን በፊት ብሩኬን ባገኝ እናቴን ምንላ ተው እናቴን እተዋለሁ ነው ምናምን ብለሽ ስትዘባርቂ ዝም ተባልሽ። ብዙ ነገር ስታደርጊ ዝም ተባልሽ። አሁን ደግሞ የብሩኬን ፎቶ እየወሰደሽ ከራስሽ ፎቶ ጋር የምታሳሰሚው ግን አብደሽ ነው ወይስ አሞሽ ነው ወይስ ጠኔ ይዞሽ ነው? የወንድ ጠኔ ማለት ነው የወንድ ሱስ ይዞሽ ነው። በጣም ታስጠላላችሁ። አንዳንድ ሰዎች በጣም በተለይ እንደ ሴት ልጅ ትንሽ ለሞራልሽ ለራስሽ አትጨነቂ፣ ትንሽ ለራስሽ አታስቢም። ለአይምሮሽ የወደፊት ህይወትሽ ላይ ምን ያክል ተጽዕኖ እንደሚፈጥር አታውቂም። የሰው ባለ እያዞርሽ እንዳሻንጉሌ የምታሳስሚው በጣም የሚያስጠላ ስራ እየሰራሽ እንደሆነ ወቅ በጣም ነው ይቺ ልጅ ደግሞ ከአስራ አምስት ቀን ሆኖ ቀን በላይ ሆኗታል እየመጣች የብሩኬ ና የሷን ፎቶ ታሳስማለች፣ አንድ ላይ ታቀናብራለች። በጣም ክብር የሌለች ሴት ነች። በነገራችን ላይ እኔ እንደዚ አይነት ሴቶች ክብር የሌላቸው አድርጌ ነንቆጥራች። ለዛውም የሰው ባል፣ ለዛውም ከነ መፈጠርሽ ማያቅሽ አፈቀርኩ ብለሽ ስትንፏቀቂ ትንሽ አያስጠላችም? አይደብርሽም? ጤነኛነሽ ግን እስከ ጤንነትሽ ራሱን ያሳስበኛል። በጣም ነው የምደብሩት። ለማንኛውም ሁላችሁም ማለት እዚህ ጋር የብሩኬና ሄሚን ፎቶ ለያይታችሁ የምዘቀዝቁ የሁለቱን ፎቶ አንድ ላይ በቅናት ምክንያት ተነሳስታችሁ የምዘቀዝቁ በእነሱ የምትቀኑ ሰዎች ፈጣሪ ምን ብዬ ልርገማችሁ? በጣም ይደብራል። ለማንኛውም የሆኑት በጣም ተናድጄ በጣም ስሜታዊ ሆኜ ነው የመጣሁት። እንዲህ የሰው ልጅ እንዴት በዚህ ልክ ቅናት ያሳብሏል? ፈጣሪ ያለ